በትግራይ ክልል ምስራቃዊ ዞን ጉሎ መኸዳ ወረዳ የአንበስተ ፍቃድ ቀበሌ ህዝብ በቀበሌው አስተዳዳሪዎች ገንዘቡ እየተዘረፈ እንደሆነ ተገልጿል። ይህ የሆነው ህዝቡ ከደከመበት የሴፍቲኔት ክፍያ እያንዳንዱ አንድ መቶ ብር እንዲከፍል ተገድደዋል። የቀበሌው ህዝብ በእንቢተኝነት ለማመፅ ቢሞክርም የቀበሌው አስተዳዳሪ የሆነው አቶ ክብረ አብ ሀዱሽ የተባለ ግለሰብ ህዝቡን ሲያርደው እንደነበረ ከስፍራው የደረሰን መረጃ ያሳያል። አንድ የትግራይ ታጣቂ የሰው ህይወት በጭካኔ በማጥፋት ወንጀል እየተፈለገ ይገኛል። ሚያዝያ 3 2017 ዓ.ም ምረት በትግራይ ክልል ሀገረ ሰላም ከተማ የሚገኘው የአርሚ 50 ኮር 501 ክፍለ ሰራዊት 01 ሻለቃ 03 ካምፕ በተለምዶ ብሔር ብሔረሰቦች እየተባለ በሚጠራ ካምፕ ውስጥ አንድ የትግራይ ታጣቂ ማዕርግ ገብረስላሴ ገብረመድህን ገብረ መድህን ተብሎ ለሚታወቅ ሌላ ታጣቂ ከምሽቱ አንድ ሰዓት ላይ በተደጋጋሚ በቢላዋ በስለት ገድሎት እንደተሰወረ ታውቋል። የግድያው መንስኤም ህወሓትን እንደመታገል ከአርሚያችን አፈንግጠ በድብቅ ወደ ሐራ መሬት ሄደ ነበር በማለት ዋና ገዳዩ ሐዱሽ ተክ ላይ ጨምሮ ሌሎች ኃይለ ማርያም ገብረ ኪዳን የተባለ የሻለቃው አዛዥና አሸናፊ ኪዳነ ማርያም የሻለቃው ኮሚሳር ሲያነጋግሩት እንደነበርና ሐዱሽ ተክ ላይ የተባለው ታጣቂ ዘሎ በቢላዋ ሶስት ጊዜ ሲወጋው አብረውት እንደነበሩም የአይን እማኞች ገልጸዋል። የአርሚ 50 አዛዥም ገዳዩ ተፈልጎ በህግ ቁጥጥር ስር እንዲውል ለክልሉ ፖሊስ ጽሕፈት ቤት አሳስበዋል። የወጀራት ዒስራ ዓዲ ወረዳ ህዝብ ተወካዮች ከትግራይ ክልል ጊዜ አስተዳደር ፕሬዚዳንት ሌተናል ጀነራል ታደሰ ወረደ ጋር ተወያዩ። ከወጀራት ዒስራ ዓዲ ከሁሉም ጣቢያዎችና ወረዳ ምክር ቤቶች የተውጣጡ የተወጣጡ 11 የህዝብ ተወካዮች ከሌተናል ጀነራል ታደሰ ወረደ ጋር በትናንትና ዕለት በወረዳው ወቅታዊ ሁኔታ ላይ ተወያይተዋል። በመድረኩ የወጀራት ዒስራ ዓዲ ወረዳ ተወካዮች የቀረቧቸው ዋና ዋና ጥያቄዎች የትግራይ ህዝብና የወጀራት ዒስራ ዓዲ ወረዳ ህዝብ ዋናውን ጭቆና ለማጥፋት በየምዕራፉ መስዋዕትነት ከፍለዋል። ስለዚህም ህዝቡ መሪዎቹን በፍትሃዊ መንገድ ራሱ ይመርጣል። በዚህ ጊዜ ለምን ሌላ አካል አስተዳዳሪዎች ይሾምልናል? ተላላኪ በህዝብ ያልተመረጠ ሹመኛ መላክ የህዝብን የንቀት ጫፍ ነው የሚያሳየው። ይህ ህዝብና የመንግስትን ማቀፍ ሳይሆን መለያየት ነው። ስለዚህ በአስቸኳይ እንዲታረም እንጠይቃለን ክስተቱ የስርዓት ጥሰት ስለሆነ አፋጣኝ ምላሽ ወይም እርማት እንዲደረግ አጥብቀን እንጠይቃለን። ህዝቡ በየማለዳው በፍርሃትና በክርክር ጊዜውን ማባከን የለበትም ያሉ ሲሆን የክልሉ ጊዜያዊ ፕሬዚዳንት ሌትናል ጀነራል ታደሰ ወረደ የህዝቡ መሪ በአካባቢው ህዝብ ተመርጦ በምክር ቤቱ ይጸድቃል፣ ህዝብ በተሾመለት ሳይሆን በመረጠው እንዲመራ ይታገላል። ስለዚህ ሹመኛ መላክ በዚህ ጊዜ ተቀባይነት ስለሌለው ራሳችሁ እንድትመርጡ ይደረጋል የሚል ምላሽ ሰጥተዋል። ኢትዮጵያ እንደ ኤሮፓውያኑ አቆጣጠር በ2027 የሚካሄደውን አምስተኛውን የፒፎርጂ ጉባኤ ለማዘጋጀት ችቦውን ተረከበች። ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ በትስስር ገጻቸው እንዳስታወቁት የሀኖይ ጉባኤ አነስተኛ ቢሆንም በሚገባ የተቀናጀ የፒፎርጂ ፕሮጀክቶች ትርጉም ያለው ውጤት እንደሚያስገኙና ለማሳደግም ትልቅ አቅም ያላቸው መሆናቸውን አሳይተዋል ያሉ ሲሆን ኢትዮጵያ እንደ ኤሮፓውያኑ አቆጣጠር በ2027 የሚካሄደውን አምስተኛውን የፒፎርጂ ጉባኤ ለማዘጋጀት ችቦውን በመረከቧ ኩራት ይሰማታል። ይህን እድል በጽናትና በቁርጠኝነት በመያዝ የቪየትናም፣ ኮሎምቢያ፣ ዴንማርክ እና የኮሪያ ሪፐብሊክን የታየው ስኬታማ የዝግጅት ውርስ ጨምረን እናስቀጥላለን በማለት የተሰማቸው ደስታ ገልጸዋል። ጠቅላይ ሚኒስትሩ አክለውም ትብብር ፈጠራ አካታችነትና ተግባር በተባሉት የፒፎርጂ አስኳል መርሆች በመመራትም የኢትዮጵያ እንደ ኤሮፓያኑ አቆጣጠር በ2027 ጉባኤ በአረንጓዴ ኢንዱስትሪ ልማት ለአየር ንብረት ለውጥ የማይበገር ግብርና ብሎም ወጣቶችንና ሴቶችን ማብቃት የአረንጓዴ ሽግግር ወሳኝ አስፈጻሚ የማድረግ አስፈላጊነት ትኩረት ሰጥቶ ይዘጋጃል ብለዋል። ጠቅላይ ሚኒስትሩ አክለውም ትብብር፣ ፈጠራ፣ አካታችነትና ተግባር በተባሉት የፒፎርጂ አስኳል መርሆዎች በመመራትም የኢትዮጵያ እንደ ኤሮፓኑ አቆጣጠር 2027 ጉባኤ በአረንጓዴ ኢንዱስትሪ ልማት ለአየር ንብረት ለውጥ የማይበገር ግብርና ብሎም ወጣቶችንና ሴቶችን ማብቃትን የአረንጓዴ ሽግግር ወሳኝ አስፈጻሚ ማድረግ አስፈላጊነትን ትኩረት ሰጥቶ ይዘጋጃል ብለዋል። የቀድሞው የኢትዮጵያ ፕሬዝዳንት ኮሎኔል መንግስቱ ኃይለ ማርያም አውሮፕላን ተጠግኖ ጥቅም ላይ መዋል ቻለ። ዳሽ 5 ወይም ቡፋሎ በሚል መጠሪያ የሚታወቅና ለቀድሞው የኢትዮጵያ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም ማርያም አገልግሎት ይሰጥ የነበረው አውሮፕላን በአየር ኃይል የጥገና ሰራተኞች የጥገና ስራ ከ37 ዓመት በኋላ ለበረራ መብቃት መቻሉን ተገልጿል። የጥገና ስራው ተቋሙ በሁሉም መስክ ውጤታማ ስራ እየሰራ ስለመሆኑ ማሳያ ነው ሲሉ የጦር ኃይሎች ጠቅላይ ኢታ ማዦር ሹም ፊልድ ማርሻል ብርሃኑ ጅላ ገልጸዋል። የኢፌድሪ አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ በበኩላቸው አየር ኃይሉ በሰው ኃይል ግንባታ፣ ትጥቆችን በማሳደግና ከዘመኑ አቅም ላይ ማድረስ፣ መሰረተ ልማቶችን ተቋሙን በሚመጥን ልክ ማስፋፋት ትኩረት የተሰጥባቸው መሰረታዊ ነጥቦች መሆናቸውን ገልጸው አውሮፕላኑን ጠግኖ ወደ ኃይል መመለስ የዚሁ አንድ አካል ነው ብለዋል። አውሮፕላኑ ለትራንስፖርት፣ ለፓራሹት ዝላይ፣ ለካርጎ አገልግሎት መስጠት የሚችል መሆኑን ከመከላከያ ሰራዊት የማህበራዊ ትስስር ገጽ የተገኘው መረጃ ያመለክታል። የኤርትራው ተቃዋሚ ብርጌድ ንሓመዱ የአዲስ አበባ ቢሮውን ለወታደራዊ ማዕከላዊ ጽህፈት ቤትነት የመጠቀም እቅድ እንዳለው ቢቢሲ አስታወቀ። የተቃውሞ እንቅስቃሴው በኢትዮጵያ ወታደራዊና ዲፕሎማሲያዊ ማዕከሎች ሊኖሩት እንደሚችልም ቢቢሲ ጠቁመዋል። ብርጌድ ንሓመዱን የሚቀላቀሉ ኤርትራውያን ዋስትና ስለሚያገኙበት መንገድ ከኢትዮጵያ መንግስት ጋር መነጋገሩን የእንቅስቃሴው አመራር ለቢቢሲ ተናግረዋል ሲል ቢቢሲ ዘግበዋል። የኤርትራው ፕሬዚዳንት ኢሳያስ አፈወርቂን መንግስት ከስልጣን ለማውረድ የሚንቀሳቀሰው ብርጌድ ንሐመዱ በአዲስ አበባ ከተማ 22 ተብሎ በሚጠራው አካባቢ በሚገኝ አንድ ህንጻ ላይ የከፈተው ጽህፈት ቤት ስራ ያስጀመረው ባለፈው የካቲት አጋማሽ ነበረ። የጽህፈት ቤቱን የምርቃት ስነ ስርዓት በሚያሳይ ቪዲዮ ላይ የብርጌድ ንሐመዱ አመራሮች የቢሮ መከፈት ለእንቅስቃሴው ጥፋት እንደሆነ ሲናገሩም ተደምጠው ነበር። የእንቅስቃሴውን ከፊት ሆነው ከሚመሩ ግለሰቦች አንዱ የሆኑት አቶ በየነ ገብረ እግዚአብሔር ጽፈት ቤቱ ተበታትነው ለቆየው የብርጌድና ሐመዱ እንቅስቃሴ አንድ መገናኛ ማዕከል እንደሆነም ገልጸዋል። የጽህፈት ቤቱን መከፈት የተገለጸው ብርጌድ ንሓመዱ ከሌላኛው ተቃዋሚ ድርጅት የኤርትራ አፋር ብሔራዊ ኮንግረስ ጋር በመሆን ጥር 19 2017 ዓ.ም ኤርትራውያን የተገኙበትን ስብሰባ በአዲስ አበባ ከተማ ካካሄደ ከአንድ ወር ገደማ በኋላ ነው። የብርጌድ ንሓመዱ የዲፕሎማሲ ክፍል ኃላፊ የሆኑት አቶ በየነገሩ እግዚአብሔር ከዚህ ቀደም በምዕራባውያን ሀገራት ሲከናወን የነበረው ተቃውሞ እንቅስቃሴ ከሌሎች ሀገራት በተለየ መንገድ በኢትዮጵያ መጀመሩን ለቢቢሲ ተናግረዋል ሲል ቢቢሲ ዘግበዋል። የእንቅስቃሴው ተወካዮች ከኢትዮጵያ መንግስት ባለስልጣናት ጋር ንግግር ማድረጋቸው የሚገልጹት አቶ በየነ ለኢትዮጵያ መንግስት ያቀረብነው ጥያቄም በኤርትራ ስር ነቀል ለውጥ እንደምናካሄድ ነው ብለዋል ሲል ቢቢሲ ዘግበውታል። በመጨረሻም ከአሜሪካ ግዛቶች ሁሉ ከፍተኛ ኢኮኖሚ የምታንቀሳቅሰው እንዲሁም የግዙፍ ፋብሪካዎችና እርሻዎች መገኛ የሆነችው የካሊፎርኒያ ግዛት የዶናልድ ትራምፕን ታሪፍ በመቃወም ክስ መሰረተች። የካሊፎርኒያ ግዛት አስተዳዳሪ ጋቪ ኒውሶም የፕሬዚዳንት ዶናልድ ትራምፕን ታሪፍ በመቃወም ክስ መመስረታቸው ይፋ አድርገዋል። ዶናልድ ትራምፕ በዓለም አቀፍ ሀገራት ላይ የጣሉትን ታሪፍ በመቃወም ለመጀመሪያ ጊዜ በተመሰረተው የግዛቲቱ ክስ ትራምፕ ይህንን ፕሬዚዳንታዊ ትዕዛዝ ለማስተላለፍ የተጠቀሙትን ህግ ተቃውሟል። ካሊፎርኒያ ከየትኛውም የአሜሪካ ግዛቶች በመቅደም በዓለም አምስተኛ ግዙፍ ኢኮኖሚ ያላት ግዛት ነች። በግዛቲቱ ውስጥ ግዙፍ የማኒፋክቸሪንግ ኩባንያዎችና ሰፋፊ እርሻዎችም ይገኛሉ። ታሪፉ በዓለም አቀፍ ንግድ ላይ የሚስተዋለውን አለመመጣጠን ይፈታል ሲል የሚከራከረው ዋይት ሃውስ የቀረበበትን ክስ ውድቅ አድርጎ የአሜሪካን ኢንዱስትሪዎችን እየጎዳ ያለው ብሔራዊ ድንገተኛ አደጋ መፍትሄ ለመስጠት መስራቱን እንደሚቀጥልም አስታውቋል። የዋይት ሀውስ ቃል አቀባይ ኩሽ ዴሳይ፣ ጋቪን ኒውሶን በካሊፎርኒያ የተንሰራፋውን ወንጀል የቤት እጦትና ያልቀመስ ያለውን ኑሮ ላይ ከማተኮር ይልቅ ሀገራችንን እየጎዳ ያለውን የንግድ ጉድለት ለመፍታት ፕሬዚዳንት ትራምፕ የሚያደርጉትን ታሪካዊ ጥረት ለመግታት ጊዜውን እያጠፋ ነው ሲሉም ተናግረዋል። ኒውሶም እና የግዛቲቱ አቃቢ ህግ ሮብ ቦንታ ክስ መመስረታቸው ይፋ ያደረጉት በካሊፎርኒያ የአልመንድ እርሻ መካከል ተገኝተው በሰጡት ጋዜጣ መግለጫ ነው የዓለማችን 82 በመቶ አልመንድን የምታመርተው የካሊፎርኒያ ግዛት አርቲኮክ የወይራ ፍሬ ዋልነትና የዘቢብ ብቸኛ አምራች ግዛት ነች የካሊፎርኒያ ግዛት አስተዳዳሪ የሆኑት ኒውሶም ዶናልድ ትራምፕ በጣሉት ታሪፍ የተነሳ ግዛቲቱ ፍትሃዊ ባልሆነ መልኩ ተጎድታለች በማለት ተከራክረዋል ከጥር ወር ጀምሮ በዶናልድ ትራምፕ ላይ 15 ክሶችን የመሰረተችው የካሊፎርኒያ ግዛት አሁን ደግሞ በአብዛኞቹ የዓለም ሀገራት ላይ 10 በመቶ እና በቻይና ላይ 145 በመቶ የተጣለውን ታሪፍ ተቃውማ ክስ በመመስረት የመጀመሪያዋ ሆናለች። አስተዳዳሪው ይህ የእኛ መረዳት ነው፣ ለዚህም ነው በ40 ሚሊዮን አሜሪካውያን ስም በመሆን ራሳችንን ከፊት ያስቀደምነው ብለዋል። የካሊፎርኒያ ግዛት የመሰረተችው ክስ ትራምፕ በዓለም ሀገራት ላይ ታሪፍ ለመጣል የተጠቀሙት ኢንተርናሽናል ኢመርጀንሲ ኢኮኖሚክ ፓወርስ አክት የተሰኘ ሕግ ለእንዲህ አይነት ታሪፍ ጥቅም ላይ ውሎ አያውቅም፣ ስልጣኑም የአሜሪካ ኮንግረስ ነው በሚል ይሞግታል። የክስ ዝርዝር ላይ የአሜሪካ ጠቅላይ ፍርድ ቤት የባይደን አስተዳደር የተማሪዎችን እዳ ለመሰረዝ የሚያደርገውን እርምጃ ለማገድ የባይደንን ፕሬዝዳንታዊ ስልጣን ይለጥጣል በሚል ያሳለፈውን ውሳኔ በተደጋጋሚ ጠቅሰዋል። ኒውሰም ጠቅላይ ፍርድ ቤት ወጥነት ያለው አሰራር ካለ ይህ ክስ ለግዛቲቱ መቋጫ ነው ብለዋል። መረጃዎች እንደሚያሳዩት ይህ ህግ በየትኛውም የአሜሪካ ፕሬዚዳንት ታሪፍ ለመጣል ጥቅም ላይ ውሎ አያውቅም። ካሊፎርኒያ በትራምፕ አስተዳደር የተጣለውን ታሪፍ በመቃወም ክስ የመሰረተችው የመጀመሪያ ግዛት ሆናለች። ከዚህ በፊት በአነስተኛ ንግድ ላይ የተሰማሩ እንዲሁም የሲቪል መብቶች እንዲከበር የሚሟገቱ ቡድኖች በተመሳሳይ የትራምፕን እርምጃ በመቃወም ክስ መስርተዋል። ትራምፕ በጥር ወር ወደ ስልጣን ከመጡ ወዲህ በዓለም ሀገራት ላይ የተለያየ ታሪፍ ጥለዋል። የአሜሪካው ፕሬዝዳንት ከውጭ የሚገቡ ሸቀጦች ላይ የተጣለው ታሪፍ ሸማቾች የአሜሪካ ምርቶችን እንዲገዙ ያበረታታል፣ የሚሰበሰበውን የታክስ መጠን እንዲጨምር እንዲሁም በሀገሪቱ ከፍተኛ ኢንቨስትመንት እንዲፈጠር ያደርጋል ብለዋል።